ሰላም፣ ዛሬ ብዙ ወንዶች በቀላሉ የማይረዱትንና ግንኙነታቸውን ሙሉ በሙሉ ሊያበላሽ የሚችልን አንድ ጥልቅ እውነታ እናነሳለን። ምናልባት አንተም ለሴት ጓደኛ፣ ለምትወዳት ሴት ወይም ደግሞ ገና ለማሳመን በሂደት ላይ ላለች ሴት በጣም ጥሩ ሰው ለመሆን የምትሰማት የምትመክራትና የምትረዳት ሰው ልትሆን ትችላለህ። ራስህን ጥሩ እንደሆንክ በማሰብና ይህ ደግሞ ሁሉንም ነገሮች በትክክል እንዲሄዱ ያደርጋል ብለህ ታስባለህ። ግን እውነታው ተቃራኒ ነው። ሴት ልጅን ከመጠን በላይ መረዳትህ ለምን እንዳጋር ሳይሆን እንደ የቅርብ ጓደኛ ወይም የስሜት ማራገፊያ እንድታይህ ያደርግሃል። ለምንስ ይህ ይሆናል? ይህንን ወጥመድስ እንዴት መውጣት ትችላለህ? እውነተኛው ሚስጢርና ሥነልቦናዊ ምክንያቶቹን እናቀርብልሃለን። እስከ መጨረሻው ድረስ አብረን ቆይ። በመጀመሪያ የምናየው ስለ አድማጭነት ወጥመድ ነው። ብዙ ወንዶች ሴቶች ችግራቸውን እንዲያጋሯቸውና ስሜታዊ ድጋፍ እንዲያገኙ ይፈልጋሉ። ይህ በእርግጥ ጥሩ ነገር ነው ግን ወጥመዱ የሚጀምረው አንተ በግንኙነት ውስጥ የአድማጭ ሚናን ብቻ ስትጫወት ነው። በስነ ልቦና ጥናቶች መሰረት ሰዎች የራሳቸውን ችግር ብቻ የሚያወሩ ከሆነ የውይይቱ ዋና ትኩረት የሚሆነው እነሱ ብቻ ናቸው። አንተ ደግሞ እንደ አንድ ከመጋረጃ ጀርባ እንደሚተውን ገጻ ባህሪ ትታያለህ። በግንኙነት ውስጥ ሚዛን ይጠፋል። አንተ አድማጭ ብቻ ስትሆን ለሷ የምትሰጠው ዋጋ የእሷን ችግር መፍታት ብቻ ይሆናል። ይህ ደግሞ በንቃተ ህሊናዋ ውስጥ ይህ ሰው እያደረገ ያለው የኔን ችግር መፍታት ብቻ ነው የሚል ስሜት ይፈጥርባታል። ለምሳሌ ሴት ልጅ በስራ ቦታዋ ወይም ደግሞ ከጓደኛ ጋር የተፈጠረውን ችግር ስትነግርህ መፍትሄ ለመስጠት ትሮጣ አለ። ግን እሷ የምትፈልገው ስሜታዊ ድጋፍ እንጂ መፍትሄ ላይሆን ይችላል። የዚህን ጊዜ ታዲያ አንተ ችግር ፈች ብቻ ትሆናለህ፣ በፍጹም ግን አጋር መሆን አትችልም። ታዋቂው የስነ ልቦና ባለሙያ ዶክተር ጆን ጎትማን እንደሚሉት ጤናማ ግንኙነት በጋራ ስሜታዊ መስተጋብር ላይ የተመሰረቱ ናቸው። ሁለቱም ወገኖች ስሜታቸውን ያጋራሉ እናም እርስ በርስ ይደጋገፋሉ። አንተ ግን የአንድ ወገን ስሜታዊ የጉልበት ስራ እየሰራ ነው። ይህም ቀስ በቀስ ትኩረቷን እንድታጣ ያደርጋታል። ስለዚህም አድማጭ ብቻ አትሁን፣ ከሷም በኩል ስሜታዊ ድጋፍ ጠይቅ። በሁለተኛ ደረጃ የምናየው የራስን ማንነት ችላ ማለትን ነው። ሁለተኛው ትልቅ ስህተትህ ለሷ ብለህ የራስን ማንነትና ፍላጎት መርሳት ነው። በስነ ልቦና ውስጥ በራስ መተማመን ወይም ኮንፊደንስ በጣም ማራኪ ባህሪ ነው። አንድ ሰው የራሱ ፍላጎት፣ ህይወትና ዓላማ ያለው መሆን ለሌሎች ማራኪ ያደርገዋል። ሴቶችን ለመሳብ የምታደርገው ጥረት አንተን ወደ አንድ ምንም ያልሆነ ሰውነት ሊለውጥ ይችላል። ለምሳሌ ከጓደኞች ጋር ቀድሞ የነበረህን የእግር ኳስ ጨዋታ ስትተወው፣ ወይም ደግሞ ተወደው የነበረውን የትርፍ ጊዜ ማሳለፊያህን ለሷ ብለህ ስትተው ማለት ነው። እናም አንተ የምትፈልገው እሷ የምትፈልገውን ለማድረግ መጣር ነው። እሷ ደግሞ የራሱ የሆነ ነገር ያለውን ወንድ ትፈልጋለች። ሴቶች በውስጣቸው ራሱን ለሌላ ሰው አሳልፎ የሚሰጥ ወንድ ሳይሆን በራሱ የሚተማመንና የራሱ ዓላማ ያለው ወንድን ይፈልጋሉ። ለዚህ ነው መጥፎ የሚባሉ ወንዶች አንዳንድ ጊዜ ማራኪ የሚሆኑት፣ እነሱ የራሳቸውን ፍላጎትና ህይወት አጥብቀው ይከታተላሉና እርግጥ ነው መጥፎ ወንድ መሆን አለብህ እያልንህ አይደለም። ነገር ግን የራስህን ህይወት ማክበርና ለራስህም ጊዜ መስጠት እጅግ በጣም አስፈላጊው ነገር ነው። አንተ ለራስህ ዋጋ ካልሰጠህ፣ እሷም ዋጋ አትሰጥህም። ሰዎች ከሚጠሉት አንድ ትልቅ ነገር ለሌላ ሰው ሲል ራሱን የረሳ ሰውን ነው። እናም የራስህን ህይወት አትርሳ። በአንተ ህይወት ላይ ተመልሰህ የራስህ መሪ ሁን። በሦስተኛ በሶስተኛ ደረጃ የድንበር እጥረትና እምቢ ማለት አለመቻልን እናያለን። ሶስተኛውና ምናልባትም በጣም አደገኛው ስተት ድንበር ማበጀት አለመቻለህ ነው። በስነ ልቦና ጥናት ድንበር ለጤናማ ግንኙነት እጅግ በጣም ወሳኝ ነገር ነው። አይሆንም ወይም እምቢ ለማለት አለመቻለህ ወይም ደግሞ ሁሉንም ፍላጎቶቿንና ጥያቄዎቿን መቀበልህ የራስን ዋጋ ዝቅ ያደርገዋል። አንተ ሁል ጊዜ ለጥያቄዎቿ እሺ የምትላት ከሆነ እሷ አንተን እንደ አንድ በቀላሉ መቆጣጠር የሚቻል ሰው አድርጋ ልታይ ትችላለች። ይህ ደግሞ ለግንኙነታችሁ ፈጽሞ አክብሮት እንድታጣ ያደርጋታል። አንድ ሰው ሁሉንም ነገር ሲያደርግልህ ከጊዜ በኋላ ለሱ የምትሰጠው ዋጋ ይቀንሳል። ይህ የስኬርሲቲ ፕሪንሲፕል ወይም ደግሞ የእጥረት መርህ ይባላል። አንድ ነገር በቀላሉ ሲገኝ ዋጋው የበለጠ ዝቅ እያለ ይሄዳል። ሴቶች በግንኙነት ውስጥ ሆን ብለውም ይሁን ባለማወቅ የወንድን ድንበር ይፈትናሉ። አንተ ለፍላጎትህና ለጊዜህ ጥበቃ ስታደርግ እምቢ ወይም አይሆንም ማለት ስትችልና የራስን ክብር ስትጠብቅ እሷም ታከብርሃለች። ሴት ልጅ አንተን ስታከብር እውነተኛ ፍላጎት እንዲጎለብት ያደርጋል፣ እና ደግሞ እንዳጋርም ታይሃለች። ይህ ደግሞ በጓደኝነት ዞን ውስጥ ከመቆየት ያድንሃል። እናም ትክክለኛ ጥሩ ወንድ መሆን ማለት የሌላውን ሰው ፍላጎት ማሟላት ብቻ ሳይሆን የራስንም ፍላጎት ማክበር ነው። ሚዛን ስትጠብቅ አንተ ተፈላጊ አጋር ትሆናለህ። እሺ ቤተሰቦች በአጠቃላይ እንግዲህ የዛሬውን ቪዲዮ እውነተኛ መልእክት እንደተረዳችሁ ተስፋ እናደርጋለን። ሴትን ልጅ ከመጠን በላይ መረዳትና ጥሩ ሰው መሆን የመሳሰሉት ነገሮች ለምን እንደማይሰሩ አሁን በትክክል ተረድታቸዋል። ይህ እውነት መጀመሪያ ላይ ለመቀበል በጣም አስቸጋሪ ሊሆን ይችላል። ምክንያቱም ሁሌም ሴቶችን በመርዳትና በማዳመጥ የተሻለ ግንኙነት መፍጠር እንደምትችሉ ስታምኑ ስለነበር ነው። ግን የዛሬው ቪዲዮ መልእክት እውነተኛው ጥንካሬና መሳቢያ ከውጫዊ ነገር ሳይሆን ከውስጣዊ ማንነትህ እንደሚመጣ ተረድተሃል። ራስን ማክበር፣ የራስህ ህይወት ባለቤት መሆንና በራስ መተማመንህን እርግጠኛ መሆን ስትችል፣ ሴቶች በራስ መተማመንህን አይተው ወደ አንተ ይሳባሉ። አንተ መፍትሄ ሰጪ ሳይሆን አጋር ትሆናለህ። ለዚህም ነው ሴቶች የጓደኛ ዞን ውስጥ ከሚቆዩት ወንዶች ይልቅ የራሳቸውን ህይወት ለሚኖሩና ግልጽና ወሳኝ ወደ ሆኑት ወንዶች የሚሳቡት። ይህንን እውነት ለማግኘት ትልቅ ድፍረት ይጠይቃል። አንተም ይህንን እርምጃ ለመውሰድ ዝግጁ ከሆንክ ለውጡን ለመጀመር ጊዜው አሁን እንደሆነ መረዳት ይኖርብሃል። አሁን አውቀሃል፣ ቀጣዩ እርምጃ ደግሞ በአንተ እጅ ነው። በተለይም በመጀመሪያው የአድማጭነት ወጥመድ ውስጥ ከገባህና የችግሮቿ ሁሉ ተሸካሚ ከሆንክ ሁልጊዜም አንተ ያለኸው የሷን ችግሮች እንድትፈታ መሆኑን ታምናለች። ምናልባት እንኳን አንተ በውስጥህ የአጋርነት ወይም ደግሞ እሷን ለፍቅር አስበህ ከሆነ ይህንን የጀመርከው ይህ ፈጽሞ እንደማይሳካ ከወዲሁ ማወቅ ይኖርብሃል። በተለይም ደግሞ ችግሮቿን ወይም የቀን ውሎዋን ሁሉ የምትነግረኝ ስለምትወደኝ ነው ብለህ ካሰብክ በጣም ተሳስተሃል እናም እዚህ ወጥመድ ውስጥ ከመግባት በፊት ቆም ብለህ ግንኙነታችሁን መፈተሽ ይኖርብሃል። ሁልጊዜ አንተ አድማጭና የእሷን ችግር ፈቺ አይነት ዝንባሌ ካለህ ግንኙነቱ በፍጹም አንተ በምታስበው መንገድ አይቀጥልም። በሁለተኛው ማለትም የራስን ማንነት ማስከበርና ራስን አሳልፎ የመስጠት ሁኔታን በተመለከተም ጥንቃቄ ማድረግ ይኖርብሃል። ሁልጊዜ መስዋዕትነት መክፈልህ ዋጋ የማያሰጥህና እንድትናቅ የሚያደርግህ ግንኙነት ውስጥ እንድትሆን ካደረገህ ይህንን ፈጽሞ መቀበል የለብህም። በሶስተኛው ማለትም ድንበር ማስመርም በተመለከተም ልብ ማለት የሚኖርብህ በርካታ ጉዳዮች አሉ። ሁሉንም ነገር እሺ ስላልኳት ትወደኛለች ወይም የእኔ ትሆናለች የሚል ሀሳብ ካለ ቆም ብለ ራስን መጠየቅ ይኖርብሃል። በግንኙነት ዓለም ሁሉንም እሷ የምትጠይቀውን ነገር እሺ የምትል ከሆነ የቁጥጥር ሚዛኑ ወደ እሷ ያደላ ይሆናል። ይህም አንተን እንደ መሪ ሳይሆን እንደ ታዛዥ እንድትቆጠር ያደርጋል። ይህ ደግሞ የግንኙነት ሚዛኑን ያዛባዋል። በአጠቃላይ ከላይ የጠቀስን ሶስት መሰረታዊ ነገሮች ለግንኙነት በጣም መሰረታዊና አስፈላጊ ነገሮች ናቸው። እነዚህ ነገሮች ከልክ በላይ ካደረክ ግንኙነቱ አንተ በምትፈልገው መንገድ ሳይሆን እሷ በምትፈልገው መንገድ እንዲሄድ ያደርገዋል። የዛሬው ቪዲዮ ይህን ይመስል ነበር። እስካሁን ያወራናቸው ነገሮች ህይወትን ሊቀይሩ ይችላሉ ብለህ የምታምን ከሆነ ይህን ቪዲዮ ላይክ በማድረግ ድጋፍን አሳየን። ይህ ቪዲዮ ለሌሎች ወንዶችም እንዲደርስ ከፈለክ ሼር አድርገው። አዳዲስና ልዩ ሀሳቦች እንዳያመጡ ሰብስክራይብ በማድረግ የዚህ ጠቃሚ ቤተሰብ አባል ሆን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።